የኦሮሚያ ክልል ለ2017-18 ዓ ም የአረንጓዴ አሻራ መርሃ ግብር ከ5.5 ቢሊዮን ያላነሰ ችግኝ ለመትከል ዝግጅት እያደረገ ይገኛል። ከዚህም ውስጥ ከ5.3 ቢሊዮን በላይ ችግኞች የተዘጋጁ ሲሆን የመሬት ልየታም ተደርጓል። እንደ ሀገር የአረንጓዴ አሻራ መርሃ ግብር መካሄድ ከተጀመረ በኋላም የአየር ንብረት ለውጡ የሚያስከትለውን አደጋ ለመቋቋም ከሚደረገው ጥረትም ባሻገር ዘርፉ ለዜጎች ኢኮኖሚያዊ ጠቀሜታ እንዲሰጥ ማስቻል ሌላኛ ትኩረት የተሰ ጠ ጉዳይ ሲሆን ይህንን ተከትሎም በክልሉ በየዓመቱ የሚደረገው ዝግጅት ለበርካታ ዜጎች የስራ እድል ተጠቃሚ እንዲሆኑ አስችሏቸዋል። እኛ እዚህ መደብ በማውጣት ፖል በመትከል ችግኞችን በፕላስቲክ እንሸፍናለን። በተጨማሪም ችግኞችን እንንከባከባለን። ባለሙያው ያዘዘንን እንሰራለን። ጥሩ ክፍያም እያገኘን ነው። ሕይወታችንንም በዚህ እየመራን እንገኛለን። ጥሩ ዕድል ነው የተፈጠረልን። ይህ እዚህ በመፈጠሩ ለአካባቢው ሰው በጣም ጠቅሟል። ጅሬኛ አዳ ወንት ገሊ ብራ ቀምኑ እንጅሩ ብዮ ተቀጠቅና ብዮ ተቀጠቅነ ካኔ ለጉልበት ሰራተኞች ምንም ለሌላቸው ሰዎች ብዙ እድል ነው ይዞላቸው የመጣው። እኛ እዚህ የምንሰራው ለችግኝ የሚያስፈልገውን አፈር እናዘጋጃለን፣ መሬት እናስተካክላለን፣ ችግኞችን እንንከባከባለን። ብዙ ሰው እየኖረበትም ነው። ላስቲክ ማዘጋጀት፣ ውሃ ማጠጣት፣ ችግኞችን መደብ ላይ መደርደር ነው የምንሰራው። ድሮ ስንጀምር በጣም ትንሽ ነበር። አሁን ሰፍቶ ብዙ ሰው ተጠቃሚ እየሆነ ነው። በተለይም በዚህ ዓመት በጣም በስፋት እየተሰራ ነው።

የአረንጓዴ አሻራ መረሃ ግብር እንደ ሀገር ሊያስገኝ የሚያስችለው ኢኮኖሚያዊ ጠቀሜታ በዚህ ብቻ አያበቃምና ዜጎች ከሚያገኙት የስራ እድል ተጠቃሚነትን ባሻገር ኢኮኖሚያዊ ጠቀሜታ ያላቸውን የአትክልትና ፍራፍሬ አምራች እንዲሆኑ ማድረግም መረሃ ግብሩ የፈጠረው ሌላኛው እድል ነው። ለአብነት ያክል እንደ አቮካዶ የቡና ምርትና የሻይ ቅጠል ምርት ከነዚህ ውስጥ ተጠቃሽ ናቸው። በተለይም ሀገራችን ከተዋወቀችው ብዙ ዓመታትን ያስቆጠረችበት የሻይ ቅጠል ምርት አርሶ አደሮች ወደ ማምረት ወደ ስራው እንዲገቡም ትልቅ እድል ይዞላቸው መጥቷል። መንግስት 2006 ከጉመሮ አንድ ሚሊዮን ችግኝ ለአካባቢ ሰጠ። በዛ ነው ማስፋፋት የቻልኩት። ዛሬ 12 ሄክታር ነጥብ አምስት ላይ ነው ያለው። ሻዬ ተወዳዳሪ የለው ጥሩ ምርት ነው። ተከላሙ ከተከላ እስከ ከለቀማ በሳይንሳዊ መንገድ ከተለቀመ ከዚህ ቀደም በቆሎና ሌሎች እህሎች በአመት አንድ ጊዜ ብቻ ነበር የምናመርት የነበረው። አሁን የሻይ ቅጠል እርሻ ጀምረናል። የሻይ ቅጠል ምርት ከመሬታችን ጋርም ተስማሚ ስለሆነ በጥሩ ሁኔታ እየሰራን ነው። በጣም ትልቅ ተስፋ ነው ያለን። ቀጣይ ደግሞ መንግስት ፋብሪካውን እዚህ ቢያቋቁምልን የተሻለ ውጤት እናስመዘግባለን። በክልሉ በተለይም ደቡብና ደቡብ ምዕራብ አካባቢው ለሻይ ቅጠል ምቹ በመሆኑ ከምርቱ ሊያገኙት በሚችሉት ውጤት ትልቅ ተስፋ ሰንቀዋል አርሶ አደሮቹም ዛሬ ላይ አምርተው ጥሬ ሀብቱን ለገበያ ማቅረብ እንደቻሉ ሁሉ ከዚህም ባለፈ እሴት ጨምሮበት ምርቱን ለገበያ ማቅረብ የሚለው ቀጣይ እቅዳቸው በመሆኑ መንግስት ትኩረት እንዲሰጠው ይጠይቃሉ የክልሉ መንግስት በበኩሉ ይህንን ከግምት በማስገባት አርሶ አደሮች እሴት ጨምሮ ማምረት እንዲችሉ በአቅራቢያቸው ማሽን የሚያገኙበት ሁኔታ ለመፍጠር ወደ ስራ መገባቱን ሰምተናል ዘንድሮ ወደ 117 ሚሊዮን የሚሆነውን ችግኝ እንተክናለን ብለን አቅደን እንቅስቃሴ ውስጥ ገብተናል። ይሄ ችግኙ በየቦታው ተዘጋጅቷል፣ ተመጋግቧል፣ ተወሳስዷል ማለት ነው። አውቆታል፣ ህዝቡ አውቆታል ማለት ነው። ጥቅሙን አይቶታ ገና ጥቅሙ ሳያገኝ ምን እንደምጠቀም እንዲሁ ከወዲሁ ገብቶታል ማለት ነው። ስለዚህ ከዚህ የተነሳ የሻይ ልማታችን አንዱ ትልቁ ኢኒሼቲቭ አድርገን ስንንቀሳቀስበት የነበረው ኢኒሼቲቭ ከህዝባችን ጋር እያስተዋወቅን በየአመቱ እንሄዳለን። በሶስት በአራት አመት ውስጥ ደግሞ ወደ መቶ ሃምሳ ሺህ ሄክታር አካባቢ ተክለን ሰፊ የሆነ የሻይ እርሻ እንፈጥራለን ብለን ደግሞ እቅድ ይዘን እየተንቀሳቀስ ነው ያለ ነው። ሻይም የግሪን ሌጋሲ አንድ አካል አድርገን ዘንድሮ ሰፊ እንቅስቃሴ ውስጥ ገብተናል ማለት ነው። የክልሉ መንግስት የሻይ ቅጠልን ጨምሮ ኢኮኖሚያዊ ጠቀሜታ ያላቸውን ምርቶች በማብዛት የክልሉን ህዝብ ኢኮኖሚያዊ ተጠቃሚነት ለማረጋገጥ ትኩረት ሰጥቶ እየሰራ ይገኛል።